ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩትዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት ሦስት ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ከ50 መጽሐፍት በላይ ለህትመት ያበቁትን አንጋፋው ኢትዮጵያዊ ደራሲና ተርጓሚ አቶ ማሞ ውድነህ ከጻፉት ምርጥ ምርጥ ሰላዮች ከተሰኘው መጽሐፋቸው ውስጥ ያገኘነውን በእኛስ ላይ ምን ደርሷል? ሲሉ ኢትዮጵያ ውስጥ የገጠሙና በሀገሪቷ ህልውና ላይ ጥቃት ለመፈጸም የተሞከሩ የስለላ ተልእኮችን የዳሰሱበትን ምዕራፍ እነሆ ለእናንተ! ትረካውም ማድመጥ ሲጀምሩ ቪዲዮን ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ! እስከ ትረካው ማብቂያ ድረስ አብራችሁን ቆዩ! በመስከረም ወር መጀመሪያ ላይ እንደ ኤሮፓያን አቆጣጠር በ1886 ዓ ም ሻለቃ ፒያኖ ካንት ሳሊምቤኒና ሳቮይሮሲ የተባሉ ኢጣሊያውያን ሰላዮች ከተከታዮቻቸው ራስ አሉላ ጣሊያኖች ጋር ጦርነት ገጥመው ድል ካደረጉበት ሰሐጢጥ ከሚባል ሰፈራቸው ተነስተው ጉዟቸውን ወደ ደጋው ክፍል ቀጠሉ። የጉዟቸውም ዓላማ ኢትዮጵያን በሚገባ ለማጥናት ራስ አሉላን አታለውና አባብለው እስከ ምጽዋ ከወሰዱ በኋላ ከመርከባቸው አስገብተው በዚያው ወደ ኢጣሊያ ወስደው ለማሰር ነበር። ከሦስቱ አታላዮችም ሌላ ሁለት የማዕድን ተግባር አዋቂዎች ኢጣሊያኖችና በርከት ያሉ የአገር ተወላጆች ቅጥረኞች ነበሩ። እንደዚሁም በርከት ያሉ የጋማ ከብቶች በየአይነቱ ዕቃዎች ተጭነዋል። የእንግሊዝ ገንዘብ ስተርሊንግ፣ የጥንት የጀርመን ገንዘብ ዛላርስ፣ የምግብ አይነቶች፣ ምልክቶች፣ ለግንብ ሥራ የሚያገለግሉ መሣሪያዎች፣ መለኪያዎችና መመዘኛዎች ባለቀለም ጨርቆች፣ የአቅጣጫ መለያዎች፣ ምንጣፎች፣ ንድፎች፣ ለሁሉም ተግባር የሚሆኑ የመሬት መለያዎች፣ የመንገድ መጥረጊያዎች፣ የምስማር ሳጥኖች፣ ልዩ ልዩ የአናጢ መሳሪያዎች፣ በእጅ የሚገፉ ተሽከርካሪዎች፣ ለግንብ ሥራ የሚያገለግሉ በየአይነቱ መሳሪያዎች፣ በጠቅላላው መስለው ለማታለል የሚያገለግሉ መሳሪያዎችን አጠናቀው ጭነዋል። በጫኑት የማስመሰያ ዕቃና ገንዘብ የልባቸውን እንዲፈጸምላቸው የተማመኑት ሦስቱ ኢጣሊያኖች በቀልድና በተስፋ ጉዟቸውን ቀጥለው ከሙቀታማው የቀይ ባህር አካባቢ ወደ ደጋው ኢትዮጵያ መጠጋት ጀመሩ። ከኮረብታዎቹ ስርም ሆነው አሻቅበው በሐሳብና በአቅጣጫም የአሉላ መዲና የነበረችውን አስመራን እየተመለከቱ አስመራዎች፣ የአስመራ ነዋሪዎች እኛን ሲመለከቱ እንደምን ይደነቁ ይሆን አስመራ ስንገባስ ከጫማችን ስር ወድቀው እኛን ለማየት በመቻላቸው እንደምን ይገረሙና በሐሳቡ ይደነዝዙ ይሆን? መቼም ከሰማያ ሰማያት የወረድን የመላእክት ዘሮች አድርገው ይመለከቱናል። ለነዚያ ላልሰለጠኑ ሕዝቦች አስደናቂ ታሪኮች እናጫውታችኋለን። ከሰው አስተሳሰብና ግምት ሁሉ የላቀ ተአምር እንነግራችኋለን። እንደዚሁም የተሰማሩበት እቅድ ሁሉ ተሳክቶላቸው ራስ አሉላንም አታለው ወስደው በከብቶች በረት ሲያስሯቸው በኢጣሊያ ሕዝብ ዘንድ ሊያገኙት የሚችሉትን ዝናና ክብር የላቀ እንደሚሆን በሐሳባቸው ይታያቸው ጀመረ። በደስታና በምኞት የተቅበጠበጡት ኢጣላውያን ሰላዮች ከአምስት ቀናት ከባድ ጉዞ በኋላ አስመራ ደረሱ። ራስ አሉላም በታላቅ ክብር ተቀበሏቸው። በሁለት ረድፍ ወታደሮች ተሰልፈው ጦር፣ ጎራዴ፣ ጋሻና ልዩ ልዩ መሳሪያዎች የታጠቁም ነበሩ። መንገደኞቹ በሰልፈኛው መካከል በጥርጣሬና በስጋት ተወጥረው አለፉና ራሳሉላ ይገኙበት ወደ ነበረው አዳራሽ አመሩ። በሳር ክዳን ያጌጠችው ቤት በእበት ተለቅልቃ በልዩ ልዩ የአራዊት ቆዳዎች አጊጣለች። ራሳሉላ ከመቀመጫቸው ተነስተው በወዳጅነት መንፈስ ተቀበሏቸው። እንግዶቹ ባማሩና በልዩ ልዩ ጌጣጌጥ በደመቁት ወንበሮች እንደተቀመጡ ዙሪያውን በቀይ ጥለት ያሸበረቀ ነጫጭ ልብስ የለበሱ አሳላፊዎች ለእንግዶች የሚገባውን መስተንግዶ አቀረቡ። ለስላሳ ምግብ ከጠጅና ጠላ ጋር ቀረበ። ጠጁን እንደተጎነጩ ሻምፓኝ ነው እንዴ? አሉና አንዱ መንገደኛ ጠየቀ። በኢትዮጵያውያን የክብር ልብስና ንጹሕ ወዳጅነት መንፈሳቸውን ያስገዙት ታላቁ ጦረኛ ራስ አሉላ እንግዶቹን ለማስደሰትና ለማዝናናት የሚያደርጉትን መንከባከብ መንገደኞቹ አድንቀው ተመለከቱና፣ ተመልከት ያልሰለጠነ ሕዝብ የመሰለን ከንቱ ነው። አስደናቂ ሰው ናቸው፣ አለ አንደኛው ግብር ከተመለሰ በኋላ የኢጣሊያን ሰላዮች ለራስ አሉላ ገጸ በረከት ለመስጠት ፈለጉና በርቺያ በተባለው ሀገር የተሰራ የአውሬ ማደኛ ጠመንጃ አቀረቡ። በሐሳባቸውም የመረጠው መጫወቻ እንደተሰጠው ሕፃን ከመቀመጫቸው ተነስተው ይፈነድቃሉ፣ ይዘላሉ፣ ከልክ ባለፈው ሁኔታ ይደሰታሉ ብለው ነበር። ግን ይህን ሐሳባቸውን ያደናቀፈባቸው ደግሞ የራስ አሉላ ያለመንቀሳቀስ ነበር። አድናቆታቸውም በሁኔታቸው ሳያሳዩ ስጦታ መቀበልና መስጠትም እንግዳ ነገር እንዳልሆነባቸው በነበራቸው ትዕግስት አመለከቷቸው። የሰላዮቹ ኢጣሊያኖች አድናቆትና መገረም የላቀው ደግሞ ራስ አሉላ ባጠገባቸው ቆመው ከነበሩት የቤት አሽከሮች አንደኛውን ጠርተው ሦስት አዳዲስ ጠመንጃዎች በማስመጣታቸው ነበር። ገና አዳዲሶች ከመሆናቸው የተነሳ ጠመንጃዎቹ ያንጸባርቁ ነበር። ወዲያውም ለእያንዳንዳቸው ያበረክቱላቸው ጀመር። አንዱ የማደኛ ጠመንጃ ቤልጂግ ውስጥ የተሰራ አንደኛው ደግሞ አምስት ጎራሽ እንግሊዝ አገር የተሰራ ሲሆን ሦስተኛው ጠመንጃ ደግሞ በምድረ ጀርመን የተሰራ ለታላላቅ የዱር አራዊት ማደኛ ነበር። ሦስቱም መሳሪያዎች በመጨረሻ ጊዜ ተሻሽለው የተሰሩ ነበሩ። የሰላዮቹ አድናቆትና ግራ መጋባት አሁንም አላበቃም፣ እየባሰባቸው ሄደ። ራስ አሉላ ከቤት ወጡና ራቅ ባለ ቦታ ላይ ኢላማ እንዲተከል አዘዙ። ርቀቱም ሁለት መቶ ጫማ ያህል ነበር። እያንዳንዳቸውም በአምስት በአምስት ጥይት እንዲመቱ አጎረሱና ራሳቸው በፊት ከተመደበው ቦታ ሰማንያ ጫማ ያህል ራቅ ብለው ቆመው አከታትለው በተኩሷቸው ሦስት ጥይቶች ኢላማውን በትክክል መቱ። ቀጥለውም በታላቅ ትሕትና መሣሪያውን ለኢጣሊያኖቹ ሰጥተው ኢላማውን ተኩሰው እንዲመቱ ጋበዟቸው። ሦስቱም ሰላዮች ኢጣሊያኖች ተኩሱ፣ ግን ሦስቱም ሳቱ። እርስ በርሳቸውም እባክህ ይቅር። ከዚህ ካልሰለጠነ ሰው ጋር ማን ይወዳደራል? ተባባሉ። ከኢላማው ተኩስ በኋላ ራስ አሉላ እንግዶቻቸውን ወደ ሌላ አዳራሽ ይዟቸው ገቡ። ይሄኛውም አዳራሽ ሰፊና ንጽሕናው ያማረ ከፊተኛውም ይበልጥ ነበር። ቡናም እንዲመጣላቸው አዘዙና ራሳቸው ለእንግዶቹ እያነሱ ሰጧቸው። ትሕትናቸው ደግሞ እንግዶቹን ከበዳቸው። ወዲያውም ራስ አሉላ አንዳንድ ጥያቄዎች ማቅረብ ጀመሩ። እንግዲህ ወደ መጣችሁበት ጉዳይ እንመለስና ምን ልትሰሩ ነው የመጣችሁት? አሉ ራስ አሉላ። እኛ ሦስታችንም የኢጣሊያ መሐንዲሶች ነን፣ አለ ሻለቃው። እነዚህ ሁለቱስ? እነርሱም የእኛ ረዳቶች ናቸው። ወደ ሀገሬስ ለምን ጉዳይ መጣችሁ? እርሶን ለማገልገልና ለማስደሰት ነው የመጣ ነው። በምን አይነት ዘዴ? ሐሳባችንና ዓላማችንማ ዘመናዊ መንገድ፣ ድልድይ፣ ቤቶች ቤተ ክርስቲያኖች፣ የውሃ ማጠራቀሚያዎች፣ መሬት የሚያለሙ ቦዮች ለመስራትና ይህንን በተፈጥሮ ደረቅ የሆነውን መሬት ለማልማት ሀገርዎን ምድረገነት ለማድረግ ነው። ለዚህ ሁሉ ድካማችሁስ የምትጠይቁት ምንድን ነው? ከመንፈስ ደስታና ከሀገርዎ ብልጽግና በስተቀር የምንጠይቀው ምንም አይኖርም። በዚህ ጊዜ ጀግንነትን ከአስተዋይነት ጋር የታደሉት ራስ አሉላ ፈገግ አሉና እንግዲህ ዓላማችሁንና ሐሳባችሁ ይህ ከሆነ እናንተ ኢጣሊያኖች ታላቅ ህዝቦች ናችሁ ማለት ነው፣ አሉና ጠየቁ። እርግጥ ነው የልብ ወዳጅነት የምንፈልግ ነን። ወዳጅነታችንም ጊዜ አይሽረውም። ከዚህም ሌላ እጅግ የዳበረ ሀብት፣ በብዙ ቢሊየን የሚቆጠርን ብር አለን። ሀገራችን ለምለም፣ ህዝባችንም በጦር ኃይል የዳበረ ነው። ስለዚህ ይህንን ሁሉ ሀብት አከማችተን የምንሰራበት ነገር ነው ይቸገረን። በዚህም ምክንያት ያከማቸነውን ሀብት ከእናንተ ጋር ለመካፈል ነው የመጣ ነው የኢትዮጵያ ሕዝብ አስተዋይና የተመሰገነ መሆኑን ሰምተናል ብሎ መለሰላቸው። መልካም ሐሳብ ነው። በእርግጥ ለዚሁ ተግባር የመጣችሁ ከሆናችሁ የሚቸግራችሁ ምንም የለም። እንደ ወንድማማቾች እንመለከታችኋለን። እስከ ዛሬ እንደሰማሁት እናንተ ኢጣሊያውያን በአምላክ የምታመልኩ ናችሁ። እኔም እንደናንተው በጌታችን በኢየሱስ ክርስቶስና በእግዝእትነ ማርያም አምናለሁ። ግን አስቀድሜ ላስጠነቀቃችሁ የምፈልገው በወዳጅነት ፈንታ በመካከላችሁ አታላዮችና ሰላዮች ቢገኙ ይቅር የሌለው ቂም በቀል ይመሰረታል፣ ቁጣዬና ቅጣት የበረታ ይሆናል፣ አሉ ራስ አሉላ። ኢጣሊያኖቹ ድንገተኛ ቁጣ ከሰማያ ሰማያት እንደወረደ መብረቅ ተሰማቸው። በድንገት የገነፈለው የራስ አሉላ ቁጣ እንዲያው ከጠራ ሰማይ ላይ የወረደ መብረቅ ሆነባቸው። የነበሩበትን ቤት ጣሪያ፣ ግድግዳና ምሰሶ በሐሳባቸው ይማፀኑ ጀመር። ግን ትኩር ብለው ከሚመለከቷቸው የቁጣ አይኖች ሊሰወሩ አልቻሉም ነበር። ወዳጅነታችንን ሊጻረር የሚችል ምንም ነገር አይፈጠርም። እኛ ሰላዮች አይደለንም፣ አታላዮችም አይደለንም። በእርግጥ የእርሶን ወዳጅነት ፈልገን የመጣነን። አለ ሻለቃው ሰላይ በሚጠራጠር ስሜቱ። ማለፊያ ነው። ንግግርህን አዳምጨዋለሁ። የነገርከኝ ሁሉ እውነት ለመሆኑ መስቀል መተህ ትምልልኛለህ? አሉ ራስ አሉላ። በእውነተኛው ነገር ልንምልሉ እንችላለን ከዚህ በኋላ ቄሱ መስቀል ይዘው እንዲመጡ ታዘዙና ኢጣሊያኖች እጆቻቸውን ከመስቀሉ ላይ እያስቀመጡ የተናገርነው ሁሉ እውነት ነው። የኢትዮጵያም የልብ ወዳጆች እንሆናለን ብለው ሦስቱም ተራ በተራም አሉ። ማለፊያ ነው። በእርግጥ ወዳጆቼ ለመሆን እንደመጣችሁ ተረዳው። ስራችሁንም ለመጀመር በየሀገሩ ከእናንተ ጋር የሚዘዋወሩ ሰዎችና የዕቃ መጫኛ የጋማ ከብቶችም አዝላችኋለሁ የምትፈልጉትን ሁሉ እርዳታ ይሰጣችኋል። ግን ጥቂት ቀናት እዚህ ሆናችሁ የምትሰሩትን እያጠናችሁና እረፍትም እንድታደርጉ አሳስባችኋለሁ። እኔ አስቸኳይ የህዝብ ጉዳይ ስላጋጠመኝ ወደ ጊንዳ እደርሼ እመጣለሁ። ከዚያ በኋላ በሙሉ ልቤና ፈቃዴ የሥራችሁ ሁሉ ተባባሪና አጋዥ ይሆናለሁ አሏቸውና በዚሁ ተስማሙ። ለእንግዶቹና ለተከታዮቻቸው ማረፊያ በሚገባ ተዘጋጀ። ከወዳጅነት ጭውውትና ከእራትም በኋላ እንግዶቹ ወደየ ማረፊያቸው ሄዱ። ደክሟቸው ነበርና በየልቦናቸው ያመቁትን ምስጢር እያምሰለሰሉ በተስፋ እንቆቅልሽ አሸለቡ። ግን ያ ሌሊት ለራስ አሉላ የጊዜና የሐሳብ ጨለማ ሆነባቸው። እነዚህ ሰዎች በእርግጥ የኔን ወዳጅነት ፈልገው የኢትዮጵያን ሕዝብ ሊረዱና ሊያገለግሉ የመጡ ናቸው። ደግሞም ብለውልኛል። ቃላቸውን ቢጥሱ ፈጣሪ ይፈርድባቸዋል፣ እንደ መስቀሉ ይደመስሳቸዋል! ግድ የለም እደርስበታለሁ ጌታዬ ፈጣሪ መንገዱን ይጠርግልኛል፣ የልባቸውን ወለል አድርጎ ይገልጽልኛል። በዚህ ሐሳብ ተጠምደው ይህንኑ ሲያሰላስሉ አደሩና በማግስቱ ጠዋት ወደ ጊንዳ እሄዱ። ከዚያም እንደደረሱ የሚያምኑትንና ብዙ ጊዜ ዓይንና ጆሮ ሆኖ ያገለግላቸው የነበረውን የነገድ ናይብ ተወላጅ ሰው በምስጢር አስጠርተው ወደ ምጽዋ እንዲወርድና የኢጣሊያኖቹን ጉዳይ አጣርቶላቸው እንዲመጣ አዘዙት። የተላከውም ሰው ከሁለት ቀን በኋላ ምጽዋ ደረሰና በደረቱ ላይ ልዩ ልዩ ሸቀጣ ሸቀጥ ታቅፎ ክብሪት ሰም ምንዛሬ በአንድ ሳንቲም ሲጋራ የሚፈልግ እያለ በየቤቱ በየቢሮና በየወደቡ ይዞር ጀመር በወደቡ ከነበሩትም የግሪክ መርከበኞች ጋር ይጨዋወት ነበር ሰውዬው ተጫዋችና ፈገግተኛ እንደዚሁም ከየሰው ጋር መቃለድ የሚችል ስለነበር ኢጣሊያኖችም ሆኑ ሌሎች ይጠሩትና ያነጋግሩት ነበር ስለሆነም የተላከበትን ጉዳይ ለማጣራት በሚያስችለው አቅጣጫ መሰማራትና መጠየቅም ይጣጣራል። ዋናውን ቁም ነገሩን የሚዘነጋ ሰው አልነበረም። የቤት ሰራተኞች ከነበሩት የሀገር ተወላጆቹና ነጮች፣ ከቢሮ ሰራተኞች፣ ከተላላኪዎች፣ ነጋዴዎች ጋር አዘውትሮ መገናኘትና ቁም ነገርን በቀልድ መለዋወጥ የሚችል ሰው ነበር። በምጽዋ የነበሩትም ኢትዮጵያውያን ወዳጆቹ እጅግ ብዙ ዜና ነግረውታል። ከጥቂት ቀናት በኋላ እቃ ተሸክሞ ሲዘዋወርበት የነበረውን ዝርግ ሳህን እዚያው ምጽዋ ጣለና ወደ ተራራማዋ ጊንዳ ተመለሰ። በፍጥነትም ራስ አሉላ ወደ ነበሩበት አዳራሽ ሄደና እነዚህ ሶስት ሰዎች መሐንዲሶች አይደሉም፣ ሰላዮች ናቸው። መሪያቸውና ትልቁ ፒያኖ ይባላል። የኢጣሊያ ወታደሮችም አዛዥ ነው። ሁለተኛውም የመቶ አለቃ ሲሆን፣ ሦስተኛው ደግሞ እንደዚሁ ልዩ ልዩ ተግባሮች ለመከታተል ነው የመጣው ብሎ ነገራቸው። ይህንን ነገር ራስ አሉላ እንደሰሙ እጅግ ተበሳጩ። ከልባቸውም አዘኑ። ቁጣና ብቀላም ተናነቃቸው። ወዲያውም አምስቱም ጣሊያኖች በተቻለ ፍጥነት ወደ ጊንዳ እንዲወስዱላቸው ወደ አስመራ ወታደሮች ላኩ። አሽከሮቻቸውም እንደታዘዙት ሁሉ ፈረንጆቹን በበቅሎ ጭነው እያጣደፉና እያንገላቱ ወደ ጊንዳ አወረዷቸው። እነዚያ ሦስቱ ክርስቶፈር ኮሎምፖስን ለመሆን ይጣጣሩ የነበሩትም ሰላዮች ነገሩ እንግዳ ስለሆነባቸው እርስ በእርሳቸው እንደመጣን ያከብሩንና ይረዱን ነበር። አሁን ግን ጨካኞችና ገልቶዎች ሆኑብን። እንዲህ ያለ ጠባይና መለዋወጥ በመሬት ላይ የሚገኛል? ምናልባትም ደግሞ የእነዚህ ያልሰለጠኑ ሰዎች ጠባይ ይኸው ይሆናል። በመጀመሪያ ሲቀበሉ ያስተናግዱናል፣ በጉዞ ላይ ደግሞ እንደዚህ አንገላቱናል ማለት ነው እያሉ ይወያዩ ነበር። ይሁንና ዋናውን ምክንያት አልተጠራጠሩም ነበር። የሆነ ሆኖ ጊንዳ አደረሱ። ራሳሉላ በግቢያቸው ውስጥ ይንሸራሸራሉ። ትዕግሥትና ቁጣ ሚተናነቃቸው ነበር። የጥላቻና የመናቅ ስሜትም ተጭኗቸዋል። እነዚህ ሰይጣኖች፣ አረመኔዎች እኔን ለማታለል መጡ። ሀገሬን ለመሰለልና እኔን አታለው ለማሰር መጡ። ወይም ሊገርሉኝ ያስበው ይሆናል። ቤተሰቦቼን ለመበታተን፣ ሀገሬን ለመያዝ ወዳጆቼ መስለው መጡ። ግድ የለም፣ ከጄ ገብተዋል። የሥራቸውን ዋጋ ያገኟታል። እንደ አንበሳ አጥንታቸውን እሰባብረዋለሁ፣ ስጋቸውን እዘለዝለዋለሁ፣ ደማቸውን ደመከልብ ይሆናል። የነደደው ልቤ በእነርሱ ደም ይርሳል እያሉ ከሐሳባቸው ጋር ይታገላሉ። በዚህ ሁኔታ ላይ እንዳሉ ታማኞቹ አሽከሮቻቸው ሰላዮቹን እያዳፉ ከፊታቸው አቀረቡላቸው። ራስ አሉላም ንዴታቸውን ቻል አድርገው ወደ ሦስቱ ኢጣሊያኖች በጣታቸው እያመላከቱ ሰማችሁ፣ የኔ ወዳጆች፣ የእኛ መሐንዲሶች ሀገሬን ለማገልገል አይደለም የመጣችሁት? ልክ አይደለም ብለው ጠየቁ። እርግጥ ነው እውነት ነው ጌታዬ፣ ብሎ ፒያኖ መለሰላቸው። አስመራ በመስቀል ላይ እንደማላችሁልኝ ዛሬም ደግማችሁ ትምሉልኝ አላችሁ? እርግጥ እርግጥ ነው ዛሬም ደግመን እንምላለን ብለው ሶስቱም በአንድ ቃል መለሱላቸው። በዚህ ጊዜ የታላቁ ጀነራል ትዕግሥት አለቀባቸውና ጥይት እንደነካው ነብር ተቆጥተው በፒያኖ ላይ አይኖቻቸውን አፍጠጠው ዝምበል መሐንዲሶች አይደላችሁም። ሀገሬን ለመሰለልና እኔን ለማታለል ነው የመጣችሁት። ደህና ሰዎች መስላችሁኝ ወደ ሀገሬ ገባችሁ፣ ግን ከይሁዳ የከፋችሁ ከዳተኞች ናችሁ። በጭራሽ መሐንዲሶች አይደላችሁም። አንተም ራስህ ምጽዋ የሰፈረው የኢጣሊያ ጦር አለቃ ነ፣ ስምህም ፒያኖ ይባላል። ሁሉንም ማጣርቻለሁ ብለው እንዳፈጠጡበት ዝም አሉ። በዚህ ጊዜ ሦስቱም በድንጋጤ ሰመመን ተዋጡ። በቆሙበት ይንቀጠቀጡ ጀመር። አይደለም ጌታዬ፣ የእኔ ስም ፒያኖ አይደለም ብሎ ካደ። ዝምበል ወስላታ፣ ቀጣፊ። ሌላው ቀርቶ ስምህን ለመካድ ትፈልጋለህ? ጀግና ወታደር አይዋሽም። ይህንን ማወቅ ነበረብህ። አንተ ግን ዋሾና አታላይ ነህ። ስለዚህ ሬሳህን ለማየት እፈልጋለሁ። የሥራህን ውጤት ታገኛለህ አሉት። ሁለቱ ከቆሙበት ወደቁ። የቀሩት ሁለቱ ሠራተኞች ግን ራቅ ብለው ቆመው ነበር። እነዚህ ያልሰለጠኑ ሕዝቦች ይህንን ነገር እንዴት ሊደርሱበት ቻሉ? የኔን ስምና ማዕረግስ እንደምን አጣር ተዋወቁ? እርግጥ ነው አስቀድሜ ልነግራቸው ይገባኝ ነበር። ሀገር ይይዛለሁ ብዬ መጥቼ ራሴ ከማጥ ውስጥ ገባሁ፣ ብሎ ፒያኖ በጭንቅ ውስጥ አግሮ መረመ። ራስ አሉላም ከፊታቸው በጭንቅ ውስጥ የወደቁትን ሰላዮች እየተመለከቱ ሌቦች፣ ከሃዲዎች፣ አታላዮች፣ በሐሰት ስሙን የጠራችሁት አምላክ እንዲህ አድርጎ ያጋለጣችኋል አሉና፣ አሽከር ጠርተው ሶስቱን ሰላዮች እጅና እግራቸው በሰንሰለት እንዲታሰር አዘዙ። ወዲያውም እንግዲህ ወደ አስመራ ትወሰዳላችሁ፣ የሞት ፍርዳችሁን ትቀበላላችሁ፣ ሌላም ቅጣት ይደርስባችኋል። ነገውኑ ወደ ምጽዋ ወርዳለሁ፣ በዚያ የሰፈሩትንም ወታደሮቻችሁን መቀጣጫ አደርጋችኋለሁ አሉ። በዚህ ጊዜ ፒያኖ እንደምንም አንሰራራና፣ እርግጥ ነው ሊሄዱ ይችላሉ፣ ሳጢን ሊያልፉ ግን አይችሉም። በዚያ የሚገኙት ወንድሞቼ አፈር ያስግጥዎታል አላቸው። አንተ ደንቆሮ አህያ፣ የኢትዮጵያን ወታደሮች አታውቋቸውማ! እንደ ወፍ ይበራሉ፣ እንደ ሰስ ይሮጣሉ። ወደ ጠላቶቻቸው ምሽግ ለመገስገስ ከቶ አያመነቱም። እውነተኛውን የጀግንነት ሙያ በእውነተኛው ቦታ ላይ ያሳያሉ፣ ያስመሰክራሉ። ተራራና ገደል ወንዝና አሸዋ አያዳግታቸውም። በመሬት ላይ ምንም ቢሆን የእነርሱን ብርታት የሚፈታ ችግር የለም። የኢትዮጵያ ልጅ ሁሉ ስለ ሀገሩ ለመከላከል አይመለስም። ከሁሉም ነገር አገሩ ትበልጥበታለች። የኢትዮጵያ ወታደር ትዕግስቱ ሲያልቅ ጠላቱን እንዳንበሳ ይሰባብራል። ይህንን ሳታውቅ ነው እና የመጣኸው፣ አሁን ታገኘዋለህ አሉና ወደ ሁለቱ ኢጣሊያኖች ሠራተኞች ፊታቸውን መልሰው በቀስታና በርኅራኄ አስተያየት አይዟችሁ፣ ወደ እኔ ተጠጉ፣ አትፍሩ አሏቸውና ሲቀርቧቸው ትክ ብለው ተመልክቷቸው ልብሳቸው የተበጫጨቀ የቆሸሸ፣ በፀሐይ ሐሩር ፊታቸው የተጠባበሰ በአሳዛኝ ሁኔታ ላይ መሆናቸውን ተመለከቱና እናንተ ምስኪኖች፣ ምንም ያጠፋችሁት ነገር የለም። እነዚህ ቀጣፊዎች አታለው ነው ያመጧችሁ። ወደ ኢጣሊያኖች ሰፈር በነፃ ሄዳችሁ እንድትቀላቀሉ ሰዳችኋለሁ አሉና ለቀቋቸው። ወደ ምጽዋ ሄደው ከወገኖቻቸው ጋር እንዲቀላቀሉ አድርገዋል። ሦስቱን ሰላዮች ግን ወደ አስመራ ይዞአቸው ተመለሱ። ቤት መሃ በሚባለው ሰፈራቸው እንዲታሰሩ አደረጉ። ይህንን ታሪክ የጻፈው ኢጣሊያዊው ተርቲሊኖ ጋንዶልፊ እንዲህ ሲል ታሪኩን ይቀጥላል። ይህ የማያስደስት ተግባራችን በዶጋ አሌ ላይ ብርቱ ጥፋት አደረሰብን። በአፍሪቃ ውስጥ ለደረሰብን ችግር ሁሉ በር ከፋቹና የመጀመሪያውም ሆነ ለማታለል በመሞከራችንም ቅጣታችንን ተቀበልን። ወዲያውም ራስ አሉላ እኛን ለመደብደብ የሚያስችላቸውን ዘዴ ሁሉ ማጠናቀቅ ጀምሩ። ከአንድ የእኛ ጥላቻ በደም ስሩ ከተዋሃደው ግሪክ ጋርም በምስጢር መላላክ ጀመሩ። ለወታደሮቻችንም እልቂት ምክንያት ሆኖ ቀረበላቸው። ወዲያውም የዶጋ አሌ እልቂት መጣብን እያለ ታሪኩን ይቀጥላል። ሦስቱ ሰላዮች ለብዙ ወራት በእስር ከተሰቃዩ በኋላ በምህረት ተለቀቁ። ራስ አሉላም በኢጣሊያኖች ደም የእርሳቸው ታሪክ ተጻፈ፣ ታላቅ የአርበኝነትም ክብር አገኙበት። ግን እውነቱን የመረመርነው እንደሆነ ፍቅራቸውን አሳይተውናል። የወዳጅነት እጃቸውንም ዘርግተውልናል ሀገራቸውን ለመያዝ በመሞከራችን ግን እስከ መጨረሻው ተከላከሉን። አንድም በደል አላደረሱብንም ይላል። በ1891 ዓ ም ፒያኖን እንደገና አስመራ ላይ ያገኘ ነው። ግን በዛፍ ላይ ተሰቅሎ ሊገደል እንደተፈረደበት እስረኛና ሞዋቲ ሆኖ ሳይሆን በኮሎኔልነት ማዕረግ የሀገሪቱ አገረ ገዢ ሆኖ ነበር። ትንሹ ቄሳር ፍጹም ፈላጭ ቆራጭና የኢትዮጵያውያንን ሕይወት በእጁ የገባለት ሆኖ ነበር። ፒያኖ አስመራ ውስጥ በእስር በነበረበት ጊዜ የደረሰበትን ስድብና ውርደት ሁሉ አልረሳም። ጥቁርን የመጥላትና የብቀላም መንፈስ አደረበት። በዚህም ምክንያት የብዙዎችን ንጹሕ እንደማፈሰሰ የአስመራ የበላይ አገረገዢ እንደሆነም በመጀመሪያ የፈጸመው ተግባር በቤት መሃ ሰፈር በምትገኘው ኮረብታ ስር በሚገኙት መንደሮች የነበሩትን ነዋሪዎች ሰብስቦ መፍጀት ሆነ። በጥርጣሬ ሰድቦኝ ይሆናል ያላቸውን ሁሉ እያስያዘ ፈጃቸው። ለይስሙላ ያህል መኮንኖች የተሰየሙበት የጦር ፍርድ ቤት በድንኳን ውስጥ አቋቋመ። አንዱ ሻምበል መካከለኛ ዳኛ ሲሆን ሁለቱ ደግሞ የመቶ አለቆች ነበሩ። ይሁንና ምንም እንኳን በፍርድ ቤቱ ስም የሚጠራ ችሎት ቢቋቋምም ሁሉንም የመፍጀት ዓላማ ነበር የሰጠው። የበደሉም ሆነ ያልበደሉ እየተያዙ ወደ ሌላው ዓለም ተዛወሩ። ክሳቸውም ሆነ ፍርዳቸው አንድ ዓይነት ነበር። በየቀኑ ከሁለት እስከ አምስት ወይም አስር ሰዎች ሀገራቸውን ከጠላት ለመከላከል ሞክረዋል፣ በሚል ክስ ብቻ ያልቁ ጀመረ። አንድ ቀን ጠዋት ራሴ ጸሐፊው በነበርኩበት፣ ሁለት ወንድማማቾች በጥይት ተደብድበው ተገደሉ። መልከ መልካም ጎልማሶች ነበሩ። አባታቸውም የመንደር አለቃ የነበረ ሽማግሌ ነበር። ሦስቱ የወታደር አለቆች ዳኞች የማዕረግ ልብሳቸውን እንደለበሱ ተሰይመዋል። ሁለቱ ወንድማማቾች በሰንሰለት ተቆራኝተው ቀረቡ። በሰላይነት ተከሳችኋል። ስለዚህ በኢጣሊያ ባንዲራ ሥር መሆናችሁን ዘንግታችሁ አምጻችኋል። ጥፋታችሁን ታምናላችሁ? ብሎ ዳኛው ጠየቀ። በፍጹም ጥፋተኞች አይደለንም ሲሉ በኢጣሊያንኛ ቋንቋ መለሱለት። ዳኛው ግን አንድ የሀገር ተወላጅ ቄስ እውነቱን እንዲናገሩ በመስቀል እንዲያስምሏቸው አዘዘና ጥፋታችሁን አታምኑም? ብሎ እንደገና ጠየቀ። ክርስቶስ ምስክራችን ነው፣ የበደልነው ነገር የለም እውነቱን ንገሩኝ። ጥፋታችሁን ብታምኑ ነፃ ለቃችኋለሁ፣ ከካዳችሁኝ ግን ትገደላላችሁ። በፍጹም የምናውቀው የሠራነው ወንጀል የለም። ዛሬ ልትገለን ትችላለህ። ግን የሠራነው በደል የለም። ዛሬ የግፍ ፍርድ ልትፈጽምብን ትችላለህ። እግዚአብሔር ጽድቅና ፍትህን ይሰጠናል፣ ወደ መንግሥቱም ይመራናል። ደግሞም እናንተ ኢጣሊያኖች አስታውሱ፣ የእኛ የንጹሕ ደም እናንተንም የሚፋረድበት ጊዜ ይመጣል። ፍርዱ በዚህ ተዘጋ። ወዲያው ኢጣሊያኖች ወታደሮች ተሰለፉ። ስምንት ወታደሮች በተጠንቀቅ ቆመው የአስር አለቃውን ትዕዛዝ ይጠባበቃሉ። 25 ሜትር ርቆ ሁለቱ ምስኪን ወንድማማቾች ቆመዋል። ፊታቸውንም ወደ ስምንቱ ነፍሰ ገዳዮች አዙረዋል። ወዲያውም ሻምበሉ ወደ እስረኞቹ ተጠጋና ጥፋታችን ነው ብትሉ በነፃ ለቃችኋለሁ አላቸው። ሻምበል ምንም የሠራነው ጥፋት የለም ብለው መለሱለት። ገለልተኛው ቦታ ከፍተኛ ሐዘን ሰፈነበት። ከዋናው የጦር ሰፈርም ሁለት ኪሎ ሜትር ያህል ይርቅ ነበር። ከኮረብታዋ በስተጀርባ ነበር የራስ አሉላ ቤት ከነበረበት አጠገብ ነው ቤታቸው አልፈረሰችም ነበር። የመሬቱን ጭጋግ የፀሐይ ጨረር በመበተን ላይ ነው። አየሩም አዲስና ጣፋጭ ነበር። ተፈጥሮን ለማድረቅና የሥነ ፍጥረት ሕግጋት የሚፈጸምበት ወቅት ነበር። የሰማይ ፈገግታ ወደ መሬት፣ የመሬትም ወደ ሰማይ ይለዋወጥ ነበር። የተፈጥሮ ውበት በዚያ አሳዛኝ ቦታ ላይ ደርሳለች። ሻምበሉ ሁለቱን ወንድማማቾች ትቶ ወደ መቶ አለቃው ተመለሰና የተኩስ ትእዛዝ ስጥ አለው። የመቶ አለቃው ወደ ስምንቱ ወታደሮች በፍጥነት ሄደና ተጠንቀቅ፣ አነጣጥር፣ ተኩስ ትእዛዝ ሰጠ። ስምንቱ ጠመንጃዎች በአንድ ጊዜ ተተኩሱ፣ ሁለቱ ወንድማማቾች በደረት በደረታቸው ላይ እየተመቱ ወደቁ። የግፍ ፍርድ ተፈጸመ። የኢጣሊያ ፖሊስ አለቃ በፍጥነት ወደ ወደቁት የወንድማማቾች ሬሳዎች ሄደና ያዳምጥ ጀመረ። ትንፋሽ አልነበራቸውም። ግን አሁንም ጭንቅላት ጭንቅላታቸውን በሽጉጥ ጥይት ፈጠፈጣቸው። በወታደሮች ተይዞ የነበረው ሽማግሌው አባታቸው ሲሮጥ ሄዱ። በሚወዳቸው ልጆቹ ሬሳ ላይ ወደቀ። በሬሳዎቹ ላይ እየተንከባለለ ወደ ሰማይ እያንጋጠጠ ጮኸ። ሰማይና መሬት ፍርድ ስጡኝ ብሎ አለቀሰ። ስማቸውንም እየጠራ የእኔ ዮሐንስ የኔ ጴጥሮስ ልጆቼ አንጀቶቼ አባታችሁ መጥቻለሁ ኑ ከኔ ጋር ወደ ቤታችሁ እንግባ አምላኬ ምን ዱብዳ ጣልክብኝ የኔም ጉንጮች በድንገት በንባ ተሸፈኑ ከልጆቹ ሬሳ ላይ ወድቆ በደም የተጨማለቀውን ሽማግሌ ወዳጆቹ አንስተው ወሰዱት ግን በመረረ ሐዘን ተኮማትሮ ነበር በተወለድኩበት ሀገር በማንቶቫ ውስጥ የጀርመን ወታደሮች እጅግ ከባድ ግፍ ፈጽመውብናል ያንንም ግፍ አንረሳውም ብዙም መታሰቢያዎች በመካከላችን ቆመው ያስታውሱናል። በኢትዮጵያውያን ላይ የደረሰው ግፍና በደል የተቀረጸው ግን በህዝቡ ልብና አእምሮ ነው። የእኛ የኢጣሊያን ወታደሮች በእያንዳንዱ ቤት ያደረሱትን ግፍ ማንም አይዘነገውም። የተማሩ ሰዎች ደጎችና ርኅሩኆች ናቸው ብዬ በሕይወቴ ሙሉ የማምን ነበርኩኝ። በልባቸው መሐሪዎች ናቸው ማለቴ ነው። ግን ስህተቴን ተረዳሁት። ያልጠበኩት ተቃራኒውን ነገር እውነት ሆኖ አገኘሁት። ብዙ የተማረውና ያወቀው ከመሐይሙ ይልቅ ጨካኝና ደም አፍሳሽ መሆኑን ለመረዳት ይችላል እያለ ጋንዶልፊ ጽሑፉን ይደመድማል።